ደረጃ ሁሉንም ነገር አወቀ። አቶ ደረጃ አቢገር በድብቅ የዲኤንኤ ውጤት ምርመራ እንዳደረገች ሁሉንም ነገር ሲያውቅ በወይዘሮ ማርታ እጅጉን ተናደደባት። እኔም ሲመስለኝ አንድ አካልና አንድ አምሳል ነበር የሚመስለኝ። እናም እንዴት እንደዚህ ታደርጋለሽ? እንዴት ነው የልጅሽን ኃጢአት የምትሸፍንላት? ብሎ በጣም በጣም ተናደደባት። አቶ ደረጀ አቶ ደረጀ እንደውም የዲኤንኤውን ውጤት ካስመረመራችሁ አይቀር አንድ እውነት እኔ እነግራችኋለሁኝ ብሎ ሁሉንም ነገር አፍረጠረጠው። አቶ ደረጀ በቃ ከዚህ በኋላ የምደብቀው ነገር የለኝም። እናንተ ከኔ ጀርባ የምትሄዱ ከሆነ ዳጣ ማለት የገዛ ልጄ የአብራኬ ክፋይ ናት። ነገር ግን ይህ ስህተት የተፈጠረው በድንገት ነው እንጂ አስቤበት አይደለም። አንድ ምሽት ከጓደኛዬ ጋር በጣም ስራ አምሽተን ደክሞን ነበረ። እናም ታስታውሽ ከሆነ ማርቲ ለፊልድ በወጣንበት ሰዓት ያኔ ነው አንድ ምሽት ከሆነች ሴት ጋር ያደርኩት። የእውነቴን ነው የምልሽ በጣም ሰክሬ ስለነበረ እ ሴትየዋን እንኳ በትክክል በአካል አላውቃትም። ነገር ግን ይህንን ወንጀልና ይህንን አጸያፊ ነገር ማድረጌን ለወንድሜ ስነግረው ወንድሜ ደግሞ ብዙ ሰዎችን ያክ ስለነበረ አጠያይቆ ሁሉንም ነገር ካወቀ በኋላ ልክ ልጅቷ ስትወለድ ከእናቷ እንዴት እንደወሰዳትም ባላቅም እሰው በር ላይ ጥሏት፣ ከዛ ጥያት አለው። ከዚህ በኋላ ትዳርህን መስረት ትዳርህን ህይወትህን ኑረ አርፈህ ብሎ አለኝ። ከዛም በኋላ ግን እመኝኝ፣ አለሁ እንጂ የለሁም። ሁሌ የማስበው ስለዛች ስለ ህፃን ልጅ ነበረ እና ይህች ልጅ ደግሞ ሰተት ብላ ወደ ቤት የመጣች ስለዚህ ዳጣ የገዛ ልጅ ናት ብሎ ሲላት ወይዘሮ ማርታ እጅጉን ደነገጠች! ጭራሽ ማመን ሁሉ አቃታት። እንዴ ደሬማ አንተ ይህን አታደርገውም፣ በአቢገር ብቻ ስለተናደርክ የማይሆን ነገር አትናገር እያለች ስትል አይ፣ እናንተ ደፍራችሁ የእውነትም የእኔ ልጅ ናት ብላችሁ አስመርምራችሁ የለ እንዴ? ታዲያ እኔም ከዚህ በኋላ ምንም አልደብቅም። እኔማ ለትዳሬና እንዲሁም ከባድ ነገር ልጆቼ ላይ እንዳይፈጠር ጫና ብዬ እስካሁን ድረስ አባይ አትበይኝ በነፃነት አትኖሪ ብዬ ልጄን ገፍቻት ነበር። ከዚህ በኋላ ግን በነፃነት እንድትኖር እፈቅድላታለሁ። እሷም ልክ እንዳቢገርና እንደ ውሃ ነች ብሎ ሲል ውሃ በጣም ደስ አላት። እና እህትሽ ናት እያልከኝ ነው? አዎ ትክክለኛ እህትሽ ናት ብሎ ሲላት ውሃ ደስ ሲላት አቢገር ደግሞ ሽማዬ መጀመሪያውንም ነግሬሽ ነበረ በፍጹም ይቺ የኔ እህት ናት እንጂ የሌላ ሰው አይደለችም ሁለ ነገሯ እኮ አባዬንና ውሃን ነው የምትመስለው ብዬ ነግሬሽ ነበር አንቺ ግን እኔ ለመረዳት ፈቃደኛ አልነበርሽም ብላ የብስ ነገሩን አቀጣጠለችው አቢገር አንቺ ስነስርዓትሽን ያዢ አንቺ ሲጀመር የእውነት የመጀመሪያ የበኩር ልጅ ሁሉ አልመስለኝም ብለሻል። በጣም ተሰፍሬያለሽ። ይህንን ነገር ከየት አምጥተሽ ነው እንደዚህ አይነት አስተሳሰብስ ያሰብሽው? አንቺ እኮ የዩኒቨርሲቲ ተማሪ ነሽ ብሎ አቶ ደረጀ ቢናደድባትም እንኳ በቃ አባዬ አሁን እኔን ለመምከር አትሞክር፣ መጀመሪያ እራስህም ተመከር ብላ አባቷ ላይ እጅጉን ጮኸችበት። ሰላም ሰላም፣ ውድና የተከበራችሁ የህያ ቤቴ ቤተሰቦቼ እንዴናችሁ? ሁሉ ሰላም፣ ሁሉ መልካም? ምን እግዚአብሔር የተመሰገነ ይሁን። ሰላም ነኝ፣ ደና ነኝ። ለዚ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ዳጣ ድራማ እንደ ቀጠለ ይገኛል። ዳጣ ዳጣዬ ና አቶ ደረጀ፣ ላመጣተድና እኔ ምልሽ፣ ቆይ። አንቺ ግን እንዴት ነው ከአባትሽ ቤት ልትወጪ እየቻልሹው? ብሎ ሲላት፣ እባካ አባዬ፣ እውነት ለመናገር እኔ ነገር ከወዲያ ከወዲህ ማድረግ ብዙም አይመቸኝም። ታዲያ እኮ ይሄ ነገር አይደለም፣ ነገር ግን ትክክለኛውን ነገር እንድትነግሪኝ እፈልጋለሁኝ ብሎ ሲላት፣ አይ ምን መሰለክ፣ በቃ እኔ አቢ ገርጋ በፍጹም ልስማማ አልቻልኩም፣ እና ሁሌ ደግሞ የሚመስላት በቃ እኔ እንጃ በሁሉም ነገር ትቀናብናለች። በቃ ከውሃም ጋር ስጫወት ከትየም ጋር እንዲሁም ደግሞ ከሞላ ቤተሰቡ ጋር ስጫወት እሷ ፈቃደኛ አይደለችም። ስለዚህ እኔ ደግሞ እኔ ከገባሁ ጀምሬ ቤቱ ሰላም ስላጣ ያንን ሰላም ለማገኘት ብዬ ነው ትቼ የወጣሁት። አይ ትሰምኛለሽ ዳጣ ቢሆንም እንኳ አንቺ ይሄ ቤትሽ ነው። የአባትሽን ቤት እኮ ዝም ብሎ ዘው ተብሎ አይወጣም። ይሄ ነውር ነው እና ኃላፊነትም ሊሰማሽ ይገባል ብሎ ሲላት እሻ አባዬ ግን አይገርምም፣ ለእኔ ብለህ ነው አይደል የመጣኸው? እናታ ዳዝ ሌላ ዳጣለች እንዴ? ናንቹ ብዬ ነው የመጣው። ሴት ልጅ እኮነች የሆነ ነገር ሊያጋጥምሽ ይችላል፣ ያጋጥምሽ ይችላል። ለማንኛውም አሁን ነይ እንሂድና እንፈታዋለን ችግሩን እያለ በመኪና ሲያመጣት አቢገር ደግሞ እማየ የሆነ ነገርማ ልትልኝ ይገባል እባክሽን እያለች እናቷ ማባበል ጀመረች። ትሰምኛለሽ። እኔ በአባት እና በልጅ መካከል የምገባ ይመስልሻል እንዴ? ደግሞም የዚህ ሁሉ ጥፋት አንቺ ነሽ። እስኪ ንገሪኝ፣ ዳጣ፣ የእውነት ዳጣ ላይ ያደረግሽው ነገር ትክክል ነው ብለሽ ታስቢያለሽ እንዴ? ምን አደረግኩ ማየ አለች አደል። አሊያ ደግሞ አንተንም ተሰርባ ነው ብለሽ በይልኝ። ምን ሌላ ውሸት? ኧረ ተይ አቢ ገርተኝ። እኔ ምልሽ ቆየን ሁሉ ግን አንቺ ከየት ነው የምታመጪው? እንዴም አየ። ታዲያ ሷስ ጥፋት አለባት አይደል? በፍጹም ጥፋት የለባትም። ትሰምኛለሽ አሁን አንድ የምልሽ ነገር ቢኖር አባትሽ እስከ ጧት እንዲረጋጋ ሂደሽ በርሽን ቆልፈሽ ብትተኝ ነው የሚሻለሽ። ነገ ሲረጋጋ ታገኘዋለሽ። አሊያ ደግሞ ከባድ ነገር ስለሚፈጠር ሂደሽ ተዘጋጅ ግን ከክፍሌ ውጪልኝ ብላ ከክፍሏ አስወጣቻት። ከዛን በመላ ጊዜ ስታወጣት ዳጣንና እንዲሁም አቢገርን እስኪ ምንድን ነው ችግራችሁ? እራባችሁ? ጠማችሁ? ታረዛችሁ? እኔ ምንድን ነው ያጎደልኩባቸው እያለ ሁለቱንም ጠየቃቸው አረ ምንም ምንም አባዬ እናት ደ ምንድን ነው የሚያያይዝሽ እስኪ ዳጣ አንቺ ተናገሪ ብሎ ሲላት ዳጣ እያንዳንዱ ነገር ተናገረች ከዛም በኋላ በፍጹም አባዬ ቆይ እኔ ልጅህ አይደለሁ እሷን ነው የምታምነው ወይስ እኔን እንዴ አንቺም ልጄ ነሽ ዳጣም ደግሞ ልጄ ናት። አባት ደግሞ በፍጹም ለማንም ያይደለም ትክክለኛ ሆነ መልስ ነው የሚናገረው ፍርድ ነው የሚፈርደው ስለዚህ አንቺም ላይ ጥፋት አለ አንቺም ላይ ጥፋት አለ ብሎ አላት። አየህ ዳጣ የሰራችውን ሁሉ ስህተት፣ በጣም ብዙ ነገር ታደርጋለች። ምን አደረገች? ሌላ ወንድ ታመጣለች፣ ፍቅረኛ አላት፣ እናቷን ክፍል እየገባች ታስቸግረዋለች፣ በቃ በጣም ብዙ ነገር አለች እና ወርቅ ስትል ከዛ፣ ይገርማል አለች ዳጣ። እኔ ምልሽ ግን ውሸት አይሰለችሽማ አንቺ። ቆይ ምን አይነት የተዋረ መኔና ጨካኝ ሴት ብትሆኝ ነው እንደዚህ ዳጣ እረፊ። ዱርዬ እንደሆነች ታውቃለህ አይደል? አዎ አውቃለሁ። እስኪ ተመልከት፣ ፊቷ እንኳ ያማረው እዚ ቤት እንደነ እዚ ቤት ስትሆን ነው። አዎ፣ ከዛ ዳጣ ደንግጣ እንባዋ መጣና ወጣች። ትሰምኛለሽ? አቢገር፣ ይህ ሁሉ ጥፋት ያንች ነው የእሱ አይደለም። ግን አሁን የምታስተካክይበት ሰዓት ነው። ከዚህ በኋላ ስልክም ሆነ እንዲሁም ወጣ ወጣ ማለት አይቻልም። ጸባይሽን አስተካክለሽ ባይሽን አስተካክለሽ በስና ስርዓት ሆነች፣ ከዳጣ ጋር መጣላትሽን ታቆሚያለሽ ብሎ አላት። ከዛም በኋላ ዳጣዬ ደረጃው ላይ ቁጭ ብላ ውሃ ጋር ማልቀስ ጀመረች። ከዛን ውሃ አታልቅሽ፣ አባዬ እኮ ሁሉን ሁላችንም ነው የሚቆጣው። ደግሞ አባዬ አሁን ተቆጥቶ አሁን ይረሰዋል፣ እባክሽ እያለች ስትል፣ እኔ እኳ አላለቀስኩ። ምን ነሽ ነው እንዴ? አይ በፍጹም እያለቀስሽ አይደለም። እኔም በቃ አለቅሳለሁኝ እያለች ማልቀሷን ቀጠለችበት። አረ፣ ተረጋጊ ውሃ። አረ እንዱ ምን አይነት የቱ ልጅ ነሽ? አቶ ደረጀ መጣና በኔ እንሂድ ብሎ ሲላት ዳጣ ፈራች። ከዛ ውሃ፣ ምንም ችግር የለውም ምንም አያደርግሽም አባዬ። ትንሽ ቢናደድብሽ ነው እንጂ እመኝኝ። አይ አባት እኮ ቢገርፍም ትክክል ነው፣ ምክንያቱም እኔ የተሳሳኩትን እሱ ቢያርመኝ ምንም ችግር የለውም። እሺ ውሃዬ፣ ደግሞ እመጣለሁ፣ ምንም ችግር የለውም ብላ አለቻት ሰላምዬ። ሰላምዬና ጌና እንዲሁም ዳጣ ቁጭ ብለው እያወሩ ባለበት ሰዓት፣ እኔም ብልሽ፣ ቆይ ግን ያን ሙሽጤ ታደረግሽው ብላ አለቻት። በጣም ይቅርታ ሰላምዬ፣ ባለፈኮ ባለፈው እኮ አቢገር ሙጥኛ እንጭ ብላ አለችት። እንዴ፣ ለምንድን አላቅም፣ ብቻ ግን አምጭ ምናምን ስትለኝ፣ እኔ ደግሞ ታይ ምናምን ስላት፣ አረ እኔ ሳላበጥርበት ሁላ ነው። ከዚም በኋላ አቶጅኝ ምናምን ምናምን ስትለኝ፣ ዝም ብዬ መጪ ሰጥኋት፣ ግን አላቅም ምን እንዳደረገችው አለች ሰላምዬ። ግራ ገባት። ቆይቼ ላይ ደግሞ ምን አይነት ቀመር ቀመር እየቀመረች ነው? በባለፈው ጸጉርሽ ልትቆርጥ ስትል ያስኳት፣ አሁን ደግሞ ማበጠሪያ። ለማንኛውም ብትጠነቀቅ ይሻልሻል። አሁን ግን ስለታረቃችሁ በጣም ደስ ብሎኛል ብላ አለቻት። አላቅም እውነት ለመናገር እኔ እሷ ካልነካካችኝ እኮ እኔ ሆን ብዬ መነካካት አልፈልግም፣ ማለት መጣላት አልፈልግም። ሰላምዬ፣ እስኪ ስለ አስተዳደግሽ ነገርኝ ታዲያ ባክሽ ተይው፣ እስኪ ይለፈኝ። ቆይ አንቺ ግን ለምንድን ነው የማትነግሪኝ? ብላ ስትል ኖ ኖ ኖ ኖ አንቺ ካልነገርሽኝማ በፍጹም እኔም አልነግርሽም ብላ አለቻት። ከዛ ግን አንድ እውነት ልንገርሽ። ንገርኝ። እሺ፣ እኔ እውነት ለመናገር ይሄን ህይወት ምርጫዬም አይደለም ተመኝቸውም አላቅ ነበረ። ጥሩ ትዳር ይዤ ልጆ ልጄ በቃ የራሴን ቤት መመስረት ነበር የምፈልገው። እንዴ ታዲያ ቆይ ለምንድን ነው የማትወጪው ከዚህ ቤት ከዚህ ልጅ ባል አግብተሽ ልጅ መውለድ እኮ ትችያለሽ። ደግሞ ለእኛም ሌላ ሰራተኛ ይመጣልናል ምን ችግር አለው? ብላ ስትላት አይ አንቺን ለማን ትቼ እሄዳለሁኝ ዳጣዬን። እንዴ ምን ማለት ነው? ወይዘሮ ማርታ ስትመጣ ፍልቅልቅ እያለች እንዴ ጭራሽ ደግሞ ዛሬ ሰላምና ዳጣ አንድ ላይ ናችሁ። በለው በለው ደግሞ እኮ እናትና ላይ ነው የምትመስሉት ብላለች። የእውነትሽ እናትዬ? የእውነት ከሰላም ጋር አመሳሰላለሁ። እንዴ እትዬ፣ ምን ላምጣልዎት ቡና ወይስ ደግሞ ምግብ ወይስ ሻይ? አረ ባይሆን ሻይ አምጪልኝ፣ ምግብ እንኳ እዚያው ቢሮ ውስጥ በልቻለሁ ብላ አለች። ሰላምዬ ሻይ እያፈላች ባለበት ሰዓት ናታን በበር ሲሄድ እንዴ፣ ናታን ናታን ና ቶሎ፣ ቆይ ደግሞ ዛሬ የት ሄደህ ነው ናታንዬ? ብላለችው ብላ አለችው ውይ፣ ምን ላድርግ ብለሽ ነው? አንድ መጽሐፍ ነበረኝ እኮ እሱ ቀርቶኝ እያነበብኩ ነበር፣ አዲስ ነው ደግሞ ውይ፣ ይገርማል በአሁኑ ሰዓት ሰዎች ስልካቸው ላይ ነው ጊዜያቸውን የሚያጠፉት ያንተ ግን ደግሞ እጅግ ድንቅ ነው ማለቴ ያው ጊዜህን የምታጠፋው መጽሐፍ ላይ ነው በጣም ይደንቃል ብላ አለችው ምን ላርግ ብለች ነው ሰላምዬ ያው ሁሉም ነገር ህይወት አርካሚ ስለሆነ ለዛ ብዬ ነዋ ውሃና እንዲሁም ምጥን ጁስ እየጠጡ ባለበት ሰአት። አባቷን የአባቷን መኪና ስታይ አየሽ የኔ አባት መኪና እኮ ከአንቺ ይበልጣል ብላ አለቻት። ከዛ አረ የኔም አባት መኪና ይበልጣል እየተባባሉ ሲከራከሩ እኔም ምልሽ ትምህርት ባንማር ግን ምን እናደርግ ነበር ብላ ውሃ እየጠየቀቻት፣ እንዴ የምናደርገውማ ባል አግብተን ልጅ እንወልዳለን። ምን? አዎ አንቺም እኮ ታገቢያለሽ። እያበሉ እያወሩ ከዛ አቶ ደረጀ መጣ። ቆይ እናንተ ልጆች ደግሞ ዝምን ትሰራላችሁ? በቃ ትምህርት ተማርና ሲደብረን እኮ እዚህ መጣን። አባዬ ኬክ ጋብዘኝ። ምን ከመቼ ነው ደግሞ ኬክ የምጋብዝሽ? እንዴ እስኪ ምጥንን ጠይቂያት። እስኪ ከመቼ ወድህ ነው ደግሞ ኬክ የሚጋበሰው? እስኪ ጠይቂያት ምጥንን። እንዴ ታዲያ ምጥን እኮ እርጎ ስለሆነ ስለሆነ ነው የምትጠጣው። አይ ልጅ ነገር፣ እረ ተይ ውሃ ታይ ሁሌ ውሃ ትሆኛለች። በቃ እያለ አባባ አላቸው። ካንችና ከውሃ ማን ነው ጎበዝ ብሎ ሲጠይቃቸው እኔነኛ እንዴ እኛ ክፍልም እኮ በጣም ጎበዝ ጎበዝ ተማሪ ስላሉ ነው እንጂ እኔ አሸንፍ ነበር፣ አሸንፍ ነበር አለች እንግዲህ አቶ ደረጀ የዲኤንኤውን ውጤት አየው። እጅጉን ደነገጡ። ውዴህያቤ ቤተሰቦች ዛሬው ይህን ይመስል ነበር። በቀጣይ እስከምንገናኝ